ሰላም፣ ጤና ይስጥልን። ክቡራን የት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። የአሜሪካ የባሕር ኃይል አዛዥ የቬንዝዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ አዘዙ። የአሜሪካ ከፍተኛ የባሕር ኃይል አዛዥ፣ አደንዛዥ ዕፅ ያዘዋውራል በተባለ የቬንዝዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ ማዘዛቸውን ዋይት ሀውስ አስታወቀ። በቬንዝዌላው ጀልባ ላይ እርምጃ ሲወሰድ ይህ ለሁለተኛ ጊዜ ሲሆን፣ የዋይት ሀውስ ፕሬስ ሴክሬተሪ ካሮላይን ሌቪት አድሚራል ፍራንክ ብራድሊ ሥልጣናቸውን እና ሕጉን ተከትለው ውሳኔውን አስተላልፈዋል ብለዋል። የአሜሪካ መከላከያ ጽሕፈት ቤት ሄግዚት እንዳሉትም ጥቃት እንዲፈጸም ትዕዛዝ ቢሰጥም፣ ዋሽንግተን ፖስት እንደዘገበው ሁሉንም ሰዎች ግደሉ አልተባለም። ከመጀመሪያው ዙር የአሜሪካ ጥቃት የተረፉ ሁለት ሰዎች ጀልባው ላይ እንደሚገኙ ከታወቀ በኋላ ሁለተኛው ጥቃት እንዲፈጸም ትዕዛዝ መሰጠቱ ተዘግቧል። ዘገባው እንደሚያመለክተው፣ በሕይወት የተረፉ ሰዎች በጥቃቱ የተቃጠለው ጀልባ ላይ ተንጠልጥለው ቆይተዋል። ጥቃቱን ተከትሎ የዲሞክራቲክ እና ሪፐብሊካን ሕግ አውጪዎች ስጋታቸውን ገልጸዋል። ጥቃቱን በተመለከተ በምክር ቤት ግምገማ እንዲደረግም ጠይቀዋል። ፕሬዚዳንቱ ዶናልድ ትራምፕ እና ፔት ሄግዜት የጦርነት ህግን ተከትሎ የአደንዛዥ ዕፅ አዘዋወሪ ሽብርተኞች ላይ እርምጃ ይወሰዳል ሲሉም የዋይት ሀውስ ፕሬስ ሴክሬተር ተናግረዋል። የመጀመሪያው ጥቃት ከተፈጸመ በኋላ ሁለት ሰዎች ስለመተርፋቸው ሆነ ሁለተኛው ጥቃት በቀጥታ ሁለቱንም ሰዎች ኢላማ ስለማድረጉ ማረጋገጫ አልሰጡም። ፒት ሄግዚት በሕይወት የተረፉ ሰዎች እንዲገደሉ ትዕዛዝ ማስተላለፋቸው የአሜሪካ መገናኛ ብዙኃን ዘግበዋል። የመጀመሪያው ጥቃት እንደ አውሮፓውያን አቆጣጠር መስከረም 2 2025 ነበር የተፈጸመው። አሜሪካ በካሪቢያን አደንዛዥ ዕፅ ያዘዋውራሉ ባለቻቸው ጀልባዎች ላይ የምትፈጥመው ጥቃት ሕጋዊነት ላይ ጥያቄ ተነስቷል። ሄግዚት የአሜሪካ መገናኛ ብዙኃን ዘገባዎች እሳት የሚያቀጣጥሉ የፈጠራና የንቀት ሲሉ አጣጥለዋል። ጥቃቱ በድጋሚ እንዲፈጸም ትዕዛዝ የሰጡት አድሚራል ብራድሊ የአሜሪካ ጀግና ሲሉ አሞካሽተው መስከረም ላይ የወሰደውን እርምጃም አሁን ያስተላለፈውንም ውሳኔ ደግፈዋል ብለዋል። ባለፈው ሳምንት አሜሪካ በካሪቢያን ያላትን ወታደራዊ ኃይል አጠናክራለች። አደንዛዥ ዕፅ ዘዋዋሪ ጀልባዎች ላይም ያነጣጠሩ ናቸው የተባሉ ጥቃቶችን በቬንዝዌላ እና ኮሎምቢያ የባህሪ ዘውታዎች ላይ ተፈጽመዋል። ካለፈው መስከረም ጀምሮ በተፈጸሙ ተቀጣጣይ ጥቃቶች ከሰማኒያ በላይ ሰዎች ተገድለዋል። አሜሪካ እግረኛ ጦር በቬንዝዌላ ልታሰማራ እንደምትችል ትራምፕ ዝተዋል። ውሳኔያቸው የአሜሪካ ሕግ አውጪዎችንም ተችተዋል። የአሜሪካ ሴኔት ወታደራዊ እርምጃ ቋሚ ኮሚቴ እውነታቸውን እንደሚያጠራጥር አስታውቀዋል። ሪፐብሊካኑ የኮሚቴው ሊቀመንበር ሴናተር ሮጀር ዌይከር እንዳሉት ኦፕሬሽኑ ከሚመሩት አድሚራል ጋር ቃለ ምልልስ ይደረጋል። ምን አይነት ትዕዛዝ እንደተላለፈ ለማጣራት የድምፅና የምስል ቅጂዎችም ይመረመራሉ። የአሜሪካ ከፍተኛ ወታደራዊ አመራሮች የሚገኙበት ኮሚቴ ስለ ጥቃቱ ዓላማ እና ህጋዊነት ምርመራ እንደሚያካሄድ ይፋ አድርጓል። ቢቢሲ ያነጋገራቸው ተንታኞቹ እንደገለጹት ከመጀመሪያው ጥቃት የተረፉ ሰዎች ኢላማ ያደረገ ሁለተኛ ጥቃት እንዲፈጸም ትዕዛዝ መሰጠቱ ዓለም አቀፍ ሕግጋትን ይጥሳል። የትራምፕ አስተዳደር በካርቢያ የከፈተው ዘመቻ ዓለም አቀፍ ውጊያ ሳይሆን አደንዛዥ ዕፅ አዘዋዋሪዎችን ኢላማ ያደረገ መሆኑንም ደጋግሞ ገልጿል። በጄኔቫ ስምምነት መሰረት በጥቃቱ የተጎዱ ሰዎች ኢላማ ማድረግ ሕገወጥ ሲሆን ለተጎጆች ሕክምና መስጠት ግዴታ ነው። ቬንዝዌላ በጀልባ ላይ የተፈጸመውን ጥቃት አውግዛለች። ጥልቀት ምርመራ እንደሚደረግም አስታውቃለች። አሜሪካ ጥቃቱን በመፈጸም ቀጠናውን እያወከች ነው ስትል ቬንዝዌላ ከሳለች። የትራምፕ አስተዳደር ግብ የቬንዝዌላ መንግስት ማውረድ እንደሆነም ገልጻለች። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት ልኝ። አመሰግናለሁ